ትክክለኛው ቦታ አግኝተናል። የሆን ነገር እዝግር ጋይስ እንዴት ናችሁ? እሸው ቦይ ካያ ፋያ ወዛ እናረ ቪዲዮ ተመልሰን መተናል። እንግዲህ ይሄ የመጀመሪያ የፓሪስ ብሎግ ነው የሚሆነው። እንግዲህ ጋይስ፣ የዛሬው ብሎጋችን የሚሆነው ትንሽዬ ለየት ይላል። ሰሞኑን እንግዲህ የተፈጠረውን ታውቃላችሁ። እዚህ ሀገር ውስጥ ፓሪስ ምንም የማይፈጠር ነገር አለ ጋይስ፣ መኒሀይስት በሉት የተፈጠረው ነገር። ከጀርባ የምታዩት ህንፃ ሙዚየም መኒሀይስት ነው የተፈጠረው ጋይስ እና ሰሞኑን በጣም ትልቅ ነገር ነው የተሰረቀው፣ ውስጥ ሙዚየም ፈርስት ኢንቱ ዘ ሉቭ ኢን ፓሪስ ስቲሊንግ ክራውን ጁልስ ኤንድ ፕሮምፕቲንግ ዘ ወርልድስ ሞስት ቪዚትድ ሙዚየም ቱ ቢ ኤቫኩዌትድ። እንግዲህ ጋይስ ዜና ላይ እንደሰማችሁ ደግሞ እኔ ደግሞ ቦታው ላይ መጥቼ ላሳያችሁ እፈልጋለሁ። ታስቡት ጋይስ ይሄ ዝርፊያ የተከናወነው በቀን ነው እና ጋይስ በሰባት ደቂቃ ውስጥ ነው እንግዲ ያንን ሁላ ዳይመንድ ያወጡት እና ከዛ ውስጥ ደግሞ አንደኛውን ደግሞ ሲይዞት ሲወጡ ወድቆባቸው ተገኝቷል። ክራውኑ ተገኝቷል። እዚህ ጋር እንደማስቀምጥላችሁ እዚህ ጋር የምታዩት ክራውን እሱኛው ተገኝቷል። ሌሎቹ አልተገኘም። እንግዲህ በዚህ ሳምንት ውስጥ ካልተገኘ እንግዲህ ምንም እንደማያደረጉት ከዚህ በኋላ ያቁታል። ፍሬንች ገቨርንመንት አቅልጦትም ቢሆንም ምናምን ይሸጡታል። እንግዲህ ሙሉን እንደዚህ ማርኬት ላይ አያወጡትም። ኦፍኮርስ ያው ትሬስ ይደረጋል። ግን ሌላውን እንግዲህ አቅልጦት ምናምን መሸጣቸው አይቀርም። እስከሆን ድረስ ምንም አይነት ፍንጭ አልተገኘም። በጣም በጣም በጣም ነው የሚገርመው። ባይዘወይ ደግሞ ልክ እኔ ስመጣ ነው ይሄ ዘርፊያ የተከናወነው። ኮሜንት ላይ በጣም ብዙ ሰዎች ታክስ ያደረጉኝ አይቻሉ ካየ አንተ ከዚህ ከኋላ ትሆናለ ምናምሉ እና ያው እንግዲህ ሄጄ ሊዮ ብዬ ነው እና ጋይስ፣ እንግዲህ ወደዚህ ሙዚየም ውስጥ ሲገቡ እንግዲህ በየትኛው ጫፍ እንደሆነ አላውቅም። ዞረን እናየዋለን፣ ሙሉውን ዞረን እናየዋለን። በየትኛው በኩል እንደገቡ እንግዲህ መሰላል ተጠቅሞ ነው የገቡት። ከዛ በሰባት ደቂቃ ጨርሰውት ወደ ሲወጡ በሞተር ነው ያመለጡት። በስኩተር ሞተር፣ በፍሬንች ቲፒካል የሆነ ስኩተር ሞተር አለ። በእሱ ነው ያመለጡት ተባለና ምንም አልተያዙ ምንም አይነት ፍንጭ አልተያዘም እስካሁን ድረስ በጣም ከባድ አደገኛ ዘራፊዎች ነው የተባሉት። ሲቀጥል ደግሞ ሉፒን የሚለውን ፊልም ካያችሁት እንደሱ በሉት። ሉፒን ራሱ እንደዚህ ይሄኛው ራሱ ሙዚየም ውስጥ ገብቶ ምናምን ነው ፊልሙ የተሰራው እና እራሱ ነገር ነው የተሰራው በጣም በጣም ነው የሚገርመው እና ደግሞ ፕራይሱ እስካሁን ድረስ አልታወቀም፣ ስንት እንደሚያወጣ ግን ሲገመት የነበረው ከመቶ ሚሊዮን ዶላር በላይ ያወጣል ነው የተባለው። ከመቶ ሚሊዮን ዶላር በላይ እስቲ እናንተ ደግሞ ይሄ እዚህ ጋር የምታዩት ፎቶ ስንት እንደሚያወጣ እስቲ ኮሜንት ላይ አሳውቁኝ። ላይክ በመሰላል መቶ ምናምን እንደ ሰሪዎች ይሄ ፒፕሱን አርጎ ምናምን ነው የገቡት በ7 ደቂቃ ውስጥ ባንዲው ሰባብሮት ምናምን ቶሎ ነው የወጡትና እስካሁን ድረስ ምንም አይነት ፍንጭ አልተገኘም። እስቲ ወደዛ እየሄድን ነው። እስካሁን ድረስ ይስሩት አይስሩት አላቅም። እስቲ ይጎነሲ ምን እንደሚመስልና ጋይስ። ባይ ዘዌ ዲስ ኢዝ ናት ዘ ፈርስት ታይም፣ ይሄ ቦታ ሙዚየም ሲሰረቅ በ1911 ሞናሊዛ በደቨንቺ የተሳለው ስዕል ተሰርቆ ነበር እና ድጋሚ ተመልሶ ነው። ዲስ ኢዝ ዘ ሰኮንድ ታይም። እዚህ ፍራንስ ላይ እንደዚህ አይነት ከባድ ዝርፊያ ኤነ ዴኬድ ተዘርፎ የማይታወቅ ነገር ነው የተዘረፈው። በጣም በጣም ነው የሚገርመው ባይዘው ጋይስ። እስቲ ጋይስ ደግሞ ጠጋ ብዬ ደግሞ ላሳያችሁ ቦታ ቦታው እንግዲህ ይሄን ይመስላል። ከውጭ መጀመሪያ ስታዩት እዚጋ የሆነ በዚህ በኩል ማለፍ አይችሉም ምናምን ምናም ትልቅ ነው። እንደዚህ አይነት መስታወት ውስጥ ገብቶ ነው ሰብሮ የገቡት። እስቲ ጠጋ ብዬ ያሳያቸዋለሁ። ቦታው እንግዲህ ይሄን ይመስላል። ከዛ እዚህ ጋር ደሞ ዞር ስትሉ ቀጥታ እዛች ጋር ኤፍል ታወር ትታይኛል። እንግዲህ ጋይስ እንደምታዩት እስካሁን ድረስ ምንም የተሰበረ መስታወት ምናምን አይታይኝም። ኦፍ ኮርስ እስካሁን ድረስ ይሰሩታል፣ ግን እስካሁን ድረስ እስቲ በፖሊሶች ምናምን የተከበበ ነገር አይታይኝም። ምንም እዚህ ጋር ሴኩሪቲ ነገር ራሱ ብዙም የለም ጋይስ፣ እንደምታዩት እንግዲህ፣ ጋይስ እንደምታዩት ገብተናል። በውጭ በኩል ነው ፎሹር የሰረቁት። አስፋልቱ ምናምን ነበረ ቪዲዮ ላይ እንደምታዩት። ሰው በዛ በኩል እናየዋለን። ውስጥ ገብቼ ደግሞ ምን እንደሚመስል ላሳያችሁ። ሙዚየም ይሄ ነው። በጣም ታዋቂው ቦታ ይሄ ነው። በጣም ብዙ ሰዎች የመጡ ፎቶ ቪዲዮ የሚነሱበት ቦታ ይሄን ይመስላል። የተሰረቀው እንግዲህ በቀን ይሄ ሁላ ህዝብ እንደዚህ በተሰበሰበበት ሰሪ ኮንስትራክሽን መስሎ በመሰላል ወጥቶ በአንድ ሰብሮ ወጥቶ በሰባት ደቂቃ ውስጥ ነው ያለቀው። እንግዲህ እንደምታያቸው ህዝቡ እንዳለ መጥቶ እዚህ ጋር ፎቶ ምናምን ይነሳል። ይሄ ቦታ ነው እንግዲህ ተሰረቀ እየተባለ ያለው ባይዘው፣ በጣም ነው የሚገርመው። ከመቶ ሚሊዮን በላይ የሚቆጠር የዳይመንድ ወርዝ የሚያደርግ ቦታ ምንም አይነት ሴኪሪቲ አለመኖሩ፣ ምንም ነገር ይሄ ጥበቃ ምናምን ውስጥ አለመኖሩ በጣም ነው የሚገርመው። ይሄ ደግሞ የውስጥ ስራ ይሁን የውጭ ስራ ይሁን እስካሁን ድረስ አልታወቀም። በፖሊሶቹ ምንም አይነት መረጃ አልተሰጠም። እስካሁን ድረስ ዜሮ መረጃ ነው። በጣም በጣም በቃ ሌቦቹ በጣም በጥንቃቄ ነው የጨራረሱት ሁሉም ነገር። እስቲ በውጭ በኩል ደግሞ እየሄድኩ ነው አሁን። በተሰበረው በኩል እስከሆኑ ድረስ ምንም ነገር አላየሁም። እስቲ እናያለን። በተዘረፈው መስመር በኩል እየመጣሁ ነው አሁን፣ በሱ በኩል ነው ያለሁት። እዚህ ጋር ለምታዩት ራሱ እየተሰራ ነው፣ መንገዶቹ ምናምን እየተሰሩ ነው። ከአሁኑ በቃ ሴፍቲ ፕሮቴክሽን እየተባለ ነው ያለው። እስቲ ወደዛ ደግሞ እንዴት እንዴት እንደገቡ በየት በኩል እንዳመለጡ። ለነገሩ አስፋልቱም ትልቅ ነው በጣም ለማምለጥ ይመቻል፣ ክራውድድም የለም ይህም የሙሉን ነገር አጥንቶት ነው ክራውድድ እንደሌለ ምናም ቤት በኩል እንደሚሄዱ። ጋይስ እንዴት ሰው በስኩተር ያመጣል? ጋይስ እንዴት ሰው በስኩተር ያመጣል? ይህን የሚያክል ከተማ፣ ይህን የሚያክል ሀገር፣ ይህን የሰለጠነ ሀገር ፖሊሶች እንዴት በስኩተር አመለጧቸው በሰባት ደቂቃ? ብዚንሴ እስቲ አሁን እየተጠጋን ነው ወደዛ። መስቶቶቹ እዚህ ጋር በሙሉ ምንም አልሆኑም። እዛ ጥግጋ ነው የሆኑ። እስቲ ያሳያቸዋለሁ ጠጋ ብዬ ጋይስ እንግዲህ ቦታው ይሄ ይመስለኛል። 100% ሹር አይደለውም። መሰላሉ በዚህ በኩል ወጥቶ ጫፍ ላይ በዚህ በኩል የተዘረፈ ነው ይመስለኝ። መስቶቱ ምናምን እንዳለ ተሰርቷል። በአሁኑ ሰዓት ምንም ነገር አይታየኝም። ብዙ ሰውም የለም። አይ ቲንክ ሰውም ለማየት ይመጣል መሰለኝ። እንግዲህ ይሄ ነው ቦታው። እንግዲህ በእንደዚህ አይነት ቦታ ነው የገቡት። ጋይስ እንኳን እነሱ እኔም እገባለሁ። ጋይስ እዩት እስኪ በዚህ በኩል ዘለል ብሎ መግባት ከሆነ በቃ ኮንስትራክሽን ሰሪ ምናምን መስሎ አወጡ። ታለቀ በሰባት ደቂቃ ላጥ። ይሄ መግቢያ ምናምን አለው እኮ ጋይስ፣ ይሄ እኮ ፍሪ፣ ይሄ እኮ ፍሪ ነው እኮ ጋይስ። ይሄ ይሄ በጣም ፍሪ ነው ጋይስ፣ እዩት። እንግዲህ እንደዚህ አይነት ቦታ ነው የገቡት። እዩት፣ በእንደዚህ አይነት ቦታ ነው የገቡት። አሁን ይሄ ቦታ አይገባም ነው የምትሉት ጋይስ? ይሄ ቦታ አሁን አይገባም ነው የምትሉት? እንኳን እነሱ ተዉትና እኛ ራሱ እኛ ብንደራጅ እዚህ ጋር ያለ ነው ከመቶ ሚሊየን በላይ ራሱ ይወጣል ጋይስ። ጋይስ እንግዲህ እዛ ጋር እንደምታዩት ፖሊስ አንደኛው ሞተረኛ አቁሞ እያዋራ ነበረ። አሁን አይደለም ማውራት የነበረ ማስቆም የነበረባቸው አሁን አይደለም። ተሳሳታችሁ። ማንኛውም ሞተር አሁን ሲያል ማስቆም አይደለም ጋይስ። ስራችሁማ አሁን በቃ የለም የለም። አሳያችሁ እኮ ስራችሁን፣ እኮ አሳያችሁ ጋይስ። እንግዲህ በስተ መጨረሻ ዞረን ዞረን ሁለት ድልድይ አይቼ ነበር ቪዲዮ ላይና፣ ያኛው ድልድይ መስሎኝ በዛ በኩል ቼክ አረገው፣ በዛ አይደለም። ስለዚህ በስተ መጨረሻ፣ ፋይናል፣ ትክክለኛው ቦታ አግኝተናል ይሆንና፣ ጋይስ ተከፍቷል። ሰው እንዳለ ቆሞ ቁጭ ብሎ እየቀረጸ ነው። በዛ በኩል ነው እንግዲህ የተሰረቀው፣ ፖሊሶቹ ራሱ እዛ ጋር ቆሟል። በዚህ በኩል ነው የተሰረቀው ጋይስ ሰው እንግዲህ ቆሙ በዚህ በኩል እየቀረጹ ነው የሚገኙት። የትክክለኛው ቦታ የተሰረቀው በዚህ በኩል ነው ጋይስ። የወላጁ ይሄ ነው ቦታው። ትክክለኛው ቦታ የተሰረቀው በዚህ በኩል ሰርቆ ከዛ በዚህ በኩል ነው ያመለጡት። ኢንሴን ጋይስ ዝ ኢንሴን። ያው እና በሩ ክፍት ነው እስከሆን ድረስ አልሰሩትም መስታወቱን። ያው ላይ ጋይስ እንደምታዩት ክፍት ነው። እየተጠበቀ ነው በአንድ ፖሊስ አሁን በአንድ ፖሊስ ተጠብቆ፣ ምን ያመጣሉ ጋይስ። ሲሆን እንደምታዩት በጣም በጣም የሚገርማል ጋይስ። በዚህ በኩል መሰለም እናርጎ ወጡ ወሰብት ጋይስ። እንግዲህ ቦታው ይሄን ይመስላል። ሞተረኛ እያስቆሙ ነው ዝም ብሎ ከቅድም ጀምሮ፣ ሁሉም ሞተረኛ እንዳልኳችሁ አንድ አይደለም እና በቃ ቦታው ይሄን ይመስላል እና ብሎጋችን ይሄን ይመስላል። ከተመቻችሁ ዶንት ሼር ኤን ሰብስክራይብ እያደረጋችሁት፣ ኔክስት እንደዚህ አይነት ትኩስ ትኩስ ነገር ሲያጋጥም ማሳያችኋለሁ። ሌላም ብሎግ መስራታችን ስለማይቀር ማየት የምትፈልጉት ነገር ካለ ኮሜንት ዳውን ብሎ ልወቅና ከዛ በኋላ እንሰራዋለን ማለት ነው። ይመቻችሁ።